ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በቆይታችንም በትንታኔ የያዝነውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሰብለጽጌ አብሬያችሁ ቆይታ አደርጋለሁ።

በቂ የሕክምና ግብዓት በማሟላት በጎ ፈቃደኞች ደም እንዲለግሱ ለማድረግ እየሰራ መሆኑን የአማራ ክልል ጤና ቢሮ ገለጸ። ጤና ቢሮው የህይወት አድን በሆነው የደም ልገሳ መርሃ ግብር ሁሉም እንዲሳተፍም ጥሪ አስተላልፏል። ራሂል ደምሰው ዝርዝር አላት።

የደም አነስ ታማሚዎች፣ ከፍ ያለ ቀዶ ህክምና የሚያስፈልጋቸው ታካሚዎች፣ በተለያዩ አደጋዎች ሳቢያ ብዙ ደም የሚፈሳቸው ሰዎች፣ የካንሰር ህመምተኞች፣ በወሊድ ወቅት ብዙ ደም የሚፈሳቸው እናቶችና ህጻናት በህክምና ጊዜ ደም ያስፈልጋቸዋል። ይህንንም ተደራሽ ለማድረግ በኢትዮጵያ ሁሉም ክልሎችን ተደራሽ ያደረገ አርባ ሶስት የደም ባንኮች ይገኛሉ። ከእነዚህም መካከል አስሩ በአማራ ክልል ይገኛሉ። እነዚህ የደም ባንኮች በደም እጥረት ምክንያት የሚከሰተው ሞት ለመቀነስ እየሰሩ እንደሚገኙ አሚኮ ያነጋገራቸው የአማራ

የክልል ጤና ቢሮ ምክትል ኃላፊ አቶ አበበ ተምትሜ ተናግረዋል። ካለው ወቅታዊ ችግርም ጋር ተያይዞ ስራዎችን በትኩረት ለመስራት ጥረት እያደረግን ነው። ያ ማለት ደግሞ የደም እጥረት ሳይገጥም አንድም እናት በወሊድ ምክንያት እንዳትሞት ለማድረግና ይሄ አገልግሎት የሚያስፈልጋቸው ሰዎች እጥረት ሳይገጥማቸው ህይወታቸው እንዲታደጉ ለማድረግ ስራዎች እየሰራን ያለ ነው ማለት ነው። የበጎ ፍቃድ የደም አቅርቦት እየተላለፈል የሚሰጡልን እውነት ለመናገር

የሁለተኛ ደረጃ ትምህርት ቤት ተማሪዎቻችንና የዩኒቨርሲቲና የኮሌጅ ተማሪዎቻችን ናቸው እና ወጣቶች ናቸው። በአማራ ክልል ያለው ነባራዊ ሁኔታ ደም የሚለግሱ በጎ ፈቃደኞች ላይ የሚያሳድረው ተጽዕኖ ቢኖርም ባለፈው ስድስት ወራት ግን ከተለያዩ በጎ ፈቃደኞች የተሻለ ደም ማሰባሰብ መቻሉንም አቶ አበብ አስረድተዋል። ከባለፈው ዓመት የተሻለ የደም ማሰባሰብ ስራዎችን ለመስራት ጥረት አድርገናል። በዚህም እንግዲህ በስድስት ወር ወደ ሀምሳ ሶስት ሺህ ዩኒት ደም አካባቢ ለመሰብሰብ

እንደቀጣ ተይዞ ወደ 34000 አካባቢ፣ 34500 አካባቢ ደማ ዩኒት ደም ለመሰብሰብ ጥረት አድርገናል። ይሄ ማለት እንግዲህ ከ60% በላይ አፈጻጸማለሁ ማለት ነው። እንግዲህ በአፈጻጸም ደረጃ ባለው ቅድ መሰረት በቂ ነው ተብሎ ባይወሰድም ግን ከባለፉት ጊዜያት ስንወስደው ደግሞ መሻሻሎች እንዳሉ በተለይ ደግሞ አንዳንዶቹ የደም ባንኮቻችን 80%፣ 90% የፈጸሙ አሉ፣ እንደ ባህር ዳር ደም ባንክ፣ የደብረ ብርሃን ደም ባንክ

ደሴ፣ ጎንደር አካባቢ ያሉት በተሻለ መጠን ከሰባ ፐርሰንት በላይ አፈጻጸም ያላቸው እንዳሉ ያመላክታል ማለት ነው። በአንጻሩ ደግሞ ትኩረት የሚያስፈልጋቸው እንደ መተማ፣ ሰቆጣ፣ ደብረታቦር እና ከሚሴ አካባቢን ያሉት ደንባንኮቻችን ደግሞ በትኩረት ስራዎችን መስራት እንዳለባቸው አፈጻጸሙን ለማየት ለመከታተልና

ለመገምገም ጥረት አድርገናል። በአጠቃላይ ማለት ነው። ደም በባንኩ የሚቆይበት የጊዜ ገደብ መኖሩን የተናገሩት ኃላፊው ታማሚዎች ደምን በአግባቡ እንዲያገኙና የሁሉም የህይወት አድን ስራ በሆነው ደም ልገሳ ሊሳተፉ እንደሚገባ አሳስበዋል። ማህበረሰቡን ከማሳተፍ በላይ ደግሞ በቂ የሕክምና መሳሪያ ያስፈልገዋል ጥራቱንም ለመጠበቅ ተደራሽነትም ለማሻሻል ማለት ነው። እንግዲህ እነዚህ አቅርቦቶችን ለማሻሻል ግን ቢሮውም እስካሁንም ባለ ሂደቶች የኢትዮጵያ ደምና ህብረ ህዋስ

ባንክ አገልግሎት ጤና ሚኒስትርም ድጋፍ እያደረገ ነው ያለው ማለት ነው። አንድ ሰው ደም መስጠት የሚችል ሰው በየሶስት ወሩ ደም መስጠት ይችላል፣ መለገስ ይችላል ማለት ነው። ስለዚህ ያልተቋረጠ ምናልባትም ደግሞ ሰው በመስጠቱ ምናልባት ለሱ ቢያቆየውም የማይጠቅመው ደም ሊኖር ይችላል። ግን ደግሞ የሰው ህይወትን የሚታደግበት የበጎ ፍቃድ ተግባር ስለሆነ ማንኛውም ደም የሚሰጥ አካል በየአካባቢው ባሉት ደም ባንኮች በመሄድ

የደም አቅርቦቱን ማሻሻልና የእናቶችን የህፃናትንና ምናልባት የድንገተኛ ክስተት የሚገጥማቸውን ሰዎች ህይወት መታደግ አለበት ብዬ ወስዳለሁ ማለት ነው። በአማራ ክልል ከ120 በሚበልጡ ወረዳዎች ሶስት ሚሊዮን አርሶ አደሮችን የግብርና መድህን ተጠቃሚ ለማድረግ እየተሰራ ነው ተብሏል። በሰሜን ሸዋ ዞን የግብርና መድህን ማስጀመሪያ መርሃ ግብር በደብረ ብርሃን ከተማ ተካሂዷል። ዘገባው የስነ ጊዮርጊስ ከበደ ነው።

ዓለማችን በአየር ንብረት ለውጥ እየተፈተነች ባለችበት በዚህ ወቅት የግብርናው ክፍለ ኢኮኖሚ የተጽዕኖ ቀጥተኛ ተጎጂ ነው። በእነዚህ ተፈጥሯዊ አደጋዎች አርሶ አደሩ በንብረቱ ላይ ሊያጋጥሙት ከሚችሉ ኪሳራዎች ራሱን ለመታደግ የግብርና መድህን ወሳኝ ነው ይላሉ የፑላ ኢትዮጵያ የፊልድ ኦፕሬሽን ማናጀር ሮቤል አውጋቸው። አሁን በኢትዮጵያ ሌቭል ብናያቸው በተለያየ ድርቅ ምክንያት ለረሃብ የተጋለጡ በጣም ብዙ ማህበረሰብ አለን

ከ ከሀያ ሚሊየን በላይ የሚጠጋ አሁን ኢስቲሜት በተደረገው በዩኤን ኤጀንሲ ስለዚህ የግብርና ኢንሹራንስ ትልቁ ዓላማው ምንድን ነው በተለይ ግብርናው ላይ ከሆነ የአርሶአደር ለጠፋበት የግብርና ኢንቨስትመንት የካሳ ክፍያ ማስከፈል እና ካሳ እንዲያገኝና ራሱን እንዲያቋቁም የማድረግ ነው ሎንግራን ደግሞ በሩቅ ጎሉ ኦር ሚሽኑ ምንድን ነው አርሶ አደሩ ራሱን በፉድ

በፉድ ሴኩሪቲ የመቻል ፕላን ይኖረዋል። በሰሜን ሸዋ ዞን የግብርና መድህን ማስጀመሪያ መርሃ ግብር ላይ የተገኙት የግብርና አመራሮችና ባለሙያዎች የግብርና መድህን አርሶ አደራችንን ከድንገተኛ ኪሳራ የሚታደግ በመሆኑ እስከ ታች በመውረድ አርሶ አደሩ ተጠቃሚ እንዲሆን ግንዛቤ የማስጨበስ ስራዎችን እንሰራለን ብለዋል። ብዙ ጊዜ በሀገራችን ውስጥ ድንካየ ነው ያው ሰው ሰራሽም በተፈጥሮ የሚመጣ አደጋ አለ ብሽ ደግሞ በአርሶአደራችን አደራችን ማለት ነው በሰብሉ ላይ በእንስሳቱ ላይ ብዙ አደጋዎች ይፈጠራሉ ና

ለዚህ ደግሞ የሚሆን ዋስትና ከዚህ በፊት አልነበረውም። ስለዚህ አሁን ዛሬ እየተካሄደ ያለውን መድረክ በተለይ ከአርሶ አደሩ ጋር መድን እንዲያገኝ ወይም ደግሞ ዋስትና እንዲገባ የመጀመሪያ መድረክ ነው እያካሄድነው ያለ ነው። ይህ መድረክ በጣም ወሳኝ ነው። አርሶ አደሩ የሚፈልገው ነው። አርሶ አደሩ የሚቀበሏን ብዬ ነው የማስበው። ሰብሉ ላይ እንስሳት ላይ አደጋ ሲደርስ ቀጥታ አርሶ አደሩ እኛ ጋር ነው የሚመጣውና

ለዛ ምትክ የሚሆን ብዙ ጊዜ መንግስትን ይጠይቃን አልፋደሩ ማለት ነው። ከዚህ ፊትና አሁን ስ መልስ ትነ የመጣው ይሄ የመድን ሽፋ በማንኛውም አጋጣሚ ለሚደርስበት የምርት ውድመት ወይም የምርት ብክነት ወይም ደግሞ ምርት ማጣት ኢንሹራንስ እንደሚገባለት ና በትንሽ ኮንትሪቢዩት አድርጎ ወይም በትንሽ መዋጮ ብዙውን የሚያጣውን ምርት ሊደግፍ የሚችል ፕሮጀክትና አሰራር ስለሆነ እዚህ ላይ

በተቀመጠው አሰራር መሰረት እኛም ጠንክረን አርሶ አደሩ እስካሁን የግንዛቤ ችግር አለ።

ይህንን ከሰብል ምርቱ ወይም ከጋር በተለየ መንገድ ደግሞ እንስሳት ሀብቱም ላይ ቢሆን አርሶ አደራችን አርቢ ስሎ እስከሆነ ድረስ በሁሉም ኢንሹራንስ እንዲገባ ጠንክረን እንሰራለን። ፑላ ኢትዮጵያ በአማራ ክልል በስድስት ወረዳዎች የግብርና መድህንን በሙከራ ደረጃ በማስጀመር እስካሁን አምስት መቶ ሺህ አርሶ አደሮችን ማቀፍ ችሏል። ይህን ቁጥር ወደ ሶስት ሚሊዮን ለማሳደግም እየተሰራ ስለመሆኑ አቶ ሮቤል ገልጸዋል። 2023 ምህር ላይ ስንጀምር ስድስት ወረዳ ላይ ብቻ ነበር የጀመረው

በስድስት ወረዳ 122 አርሶ አደሮችን ይዘን ነበር የጀመር ነው የነበረው። አዌርነስ በጣም ሊሚትድ ነበረ። በጣም ብዙ አዌርነስ ክሬሽን ስራዎች ተሰርተዋል። የግብርና ኢንሹራንስ አሰራሩን በደንብ ስናሳውቅ ነበር። ደግሞ በአሁኑ ወቅት ላይ ደግሞ ከ120 በላይ ወረዳዎች ለማስፋት እንትንላለን ጥረት እያረገን ነው። ስለዚህ ይሄ ምን ያሳያል? ግንዛቤ ማስጨበጫው እየተስፋፋና የተጠቃሚውን ብዛት እያደገ

እየመጣ እንደሆነ ነው የሚያሳየው። ለዚህም ደግሞ ከተለያዩ ባለድርሻ አካላት ጋር በመሆን ይህንን ፕሮግራም የማስፋት ስራዎችን እየሰራ ነው። በሰሜን ሸዋ ዞን ደረጃ በደብረ ብርሃን ከተማ በተካሄደው የግብርና መድህን ማስጀመሪያ መርሃ ግብር ከዞኑ የተለያዩ ወረዳዎችና ከተማ አስተዳደሮች የተውጣጡ የግብርና አመራሮችና ባለሙያዎች ተሳትፈዋል። በክልሎች የማህበረሰቡን የኑሮ ጫና ለማቃለልና አላስፈላጊ የዋጋ ጭማሪን ለመከላከል

የህብረት ስራ ማህበራት ሚናቸውን በአግባቡ እንዲወጡ የሚያስችል ስራ እየተሰራ መሆኑ ተገለጸ። ማህበራቱ የቁጠባ አቅማቸውን ለማሳደግ የሚያስችሉ የሪፎርም ስራዎች እየተሰሩ መሆናቸውም ተገልጿል። ቤተልሔም ሰለሞን ዝርዝር አላት።

የተለያዩ የኢንዱስትሪና የግብርና ግብዓቶችን በማቅረብ በተለያዩ ዘርፎች ላይ የተሰማሩ የህብረት ስራ ማህበራት ትልቅ አቅም በመፍጠር ራሳቸውንና ማህበረሰቡንም እንዲጠቅሙ ይጠበቃል። ባለፈው አንድ ዓመት እንደ ሀገር የወረደውን መመሪያ ተከትሎ እየተተገበረ በሚገኘው ሪፎርም ተጨባጭ ለውጦች መመዝገባቸውን የአማራ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች የዘርፉ ኃላፊዎች ገልጸዋል። አንዱ የባለቤትነት ስሜት ጨምረዋል፣ ሁለተኛ መርጅ እያረጉ ነው። መርጅ በማድረጋቸው ደግሞ ካፒታላቸው ከፍ እያለ ነው። የጉድለት የማስመለስ ኢቭን

ኦዲት የሚደረጉት በአብዛኛው በመንግስት ወጪ ነው የነበረው። አሁን አቅሙ ያላቸው አቅሙ ያላቸው የባለቤትነቱ ስሜት እያደገ ከመምጣቱ አኳያ ወጪን ሸፍነው በእኛ ኦዲተሮች ኦዲት እየተደረገ የኦዲት አፈጻጸማችን ከፍ አለ። የኦዲት አፈጻጸማችን ከፍ አለ ማለት ትርፍ ክፍፍልም ጉድለትም ካለ በጊዜ ለማስተካከል አንዳንድ ኮረክሽን ለመውሰድ

እየሄድንበት ያለ ነገር ጥሩ ነው ማለት ይቻላል። በህብረስራ ማህበራት 100% የብድር አመላለስ የ2016/17 እንዲሆን አድርገን፣ ይሄ አንዱ የሪፎርም ውጤት ብለን ነው የወሰድነው። ሁለተኛው ካፒታል የማሳደግ አባል የማፍራት

ከዛም ያለፈ ኢጣሽሩን ከፍ የማረግ ይሄ አንዱ የሪፎርም ውጤት ነው። ስለሆነም ወደ 126 ሚሊዮን በግማሽ ዓመቱ ካፒታል የማፍራት ስራ ሰርተናል። የማህበራት አሁን ላይ ያሉ ውጤታማነታቸው ጨምሯል። በተለይ በፊት ላይ ከቁጠባ አንጻር የሚሰሩትን ስራ ለይቶ ከማህበራት አዋጅ መመሪያ

ጋር አስተሳስሮ ተግባራዊ ከማድረግ አኳያ ኢቨን አባላት ደግሞ በምን ያክል ተጠቃሚ መሆን አለባቸው የሚለውን አባላትንም ግንዛቤ ከመፍጠር አኳያ በጣም የሚገርሙ የሆነ ውጤት እያየንበት ነው። በሂደቱ ማህበራቱን በደረጃ ለይቶ የመደገፍና ና የማዋሀድ ስራዎች በመሰራታቸው ለውጦችን ማምጣት ቢቻልም ክፍተቶች እንደነበሩበትም ኃላፊዎቹ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ አንስተዋል። ከቻለንጆች ውስጥ አንዱ ግንዛቤ ይፈጠራል ስለ ሪፎርሙ አስፈላጊነት ባለቤቶቹ

በየደረጃ ያለ አመራር አካላት የፖለቲካ አመራሩን ጨምሮ የአገር አካላት ስለ ሪፎርሙ ግንዛቤ እንዲኖራቸው ማድረግ ተታች እስከ ቀበሌ ድረስ የመጀመሪያው ግንዛቤ ፈጠራ ነው የሰራን። አባሉ ሳይሆን እየተጠቀም ያሉ ግለሰብ የሚጠቀመዋል። ይሄ ስል አመራሩና ጥቂት የሆነ ሰራተኛ ቅጥር ሰራተኞች አሉ። እሱ ብቻ አይደለም፣ በተለያየ መንገድ ይሄ እንዳይሳካ የሚያደርጋል። በኋላ ግን

የእነዚህ መፍትሄ ሊሆን የሚችለው ብለን እንደ ክልል የሚወሰድ ነው። እነዚህን ተከታታይ የግንዛቤ መፍጠሪያ አሁን ይህን ስናስብ ጥቅማቸው የምንነክባቸው ሰዎች አሉ። ከአመራር እየተነሱ ነው የግል ቤታቸው አድርገዋል። እነዛን ካጅዛቸው ስናወጣ ያንን አገኝ ተችሉ ስለሆነም ይሄንን የሚከለ ማለት እንዳይሳካ ለማድረግ ብዙ ጥረቶች ነበሩ። አሁን ይሄንን ሪፎርም ተግባራዊ ሲደረግ የሚፈርሱ ማህበራቶች አሉ፣ የሚዋሃዱ ማህበራቶች አሉ። ይሄንን ሀሳብ ሲያቀርብ መጀመሪያ አካባቢ ስራግል ማድረግ ነገር አለ። እነሱ ላይ የግንዛቤ

ያነስ ችግሮች ነበሩ። ይህንን በሰፊው ግንዛቤ መፍጠር ስራ የተሰራ የመጣበት አግባብ አለ። የህብረት ስራ ማህበራት የኑሮ ውድነትን ከማረጋጋት አኳየም ከፍተኛ አቅም አላቸው የሚሉት ኃላፊዎቹ ሚናቸውን በአግባቡ መወጣት እንዲችሉም ምቹ ሁኔታዎችን ለመፍጠር እየተሰራ መሆኑን ጠቁመዋል። የኑሮ ውድነትን እንደዚሁም ዋጋ ለማረጋጋት

አላስፈላጊ የሆኑ ምክንያት አልባ የሆኑ ዋጋ ጭማሪዎችን ለማከላከል የህብረት ስራ ማህበራት አይነተኛ መፍትሄዎች ናቸው ብለን ጀምረናቸዋል። እነዚህን አጠናክረን መቀጠል ነው። የኑሮ ጫናዎችን ከመ ከማገዝ አኳያ ማህበራት በጣም ከፍተኛ ሚና አላቸው። እንደኛ ክልልም ሸማች ማህበራቶች አሉ። እዚህ እነዚህ ሸማች ማህበራት ከሚያመርቱ ትምህርትን

ቢያንስ ገበያ ላይ ከሚሸጠው ከ15 ከ20 ፐርሰንት ቅናሽ በማድረግ ግብርና ምርቶች እንደዚሁም አንዳንድ ኢንዱስትሪ ምርቶች በእነሱ በኩል ቀርበው ለህብረተሰቡ ተደራሽ የሚደረግበትን ስራ እየሰራን ነው። በመስሪያ ቤት ደረጃ፣ በተለይ በክልል ደረጃ በዞን ደረጃ የመንግስት ሰራተኛውና ዝቅተኛ ገበያ ያለው ተሰባስበው ሸማች ህብረት ስራ ማለት እንዲያቋቁሙ፣ አንድ ሁለተኛ በቀበሌ ደረጃ ያሉ የማህበረሰብ ክሎች ደግሞ አንድ ላይ መጥተው ከየትም ተሰባስበው ሸማች ህብረት ስራ ማለት እንዲያቋቁሙና

በተለይ እነዚህ ሁለገበሮ ስራ ማብራት በወቅቱ በቅናሽ ዋጋ የሚገዙትን ሰብል ከእነሱ ጋር አስተሳስሮ ብትንሽ ዋጋ በቀላል ዝቅተኛ ዋጋ ምርት ወደ ከተማ ወይም ወደ ሸማቹ እንዲገባና ገበያ እንዲረጋጋ ይሰራ ነው ያለው።

ጾሙን ስንጾም የሀገር ሰላምና አንድነት እንዲጠናከር ፈጣሪያችንን በመማጸን ሊሆን ይገባል ሲሉ የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮች ተናገሩ። በጾም ወቅት የእምነቱ አስተምሮ የሚፈቅደውን ሁሉ በመፈጸም ከፈጣሪያችን ጋር የምንገናኝበት ነውም ብለዋል። ለዓለም ላይኩን በትንታኔ ተመልክቶታል።

የክርስትናና የእስልምና ሃይማኖት አማኞች ከአስተምሮቶቻቸው መካከል ትልቅ ቦታ የሚሰጡትን ጾም እየጾሙ ይገኛሉ። በሁለቱም ሃይማኖታዊ አስተምሮት መሰረት ጾም ከፈጣሪ የታዘዘ ሲሆን በሚጾምበት ወቅት በፍጹም ትህትናና ከልብ በመነጨ ሰላም መሆን እንዳለበትም ሃይማኖታዊ መሪዎቹ ይናገራሉ። በጾም ሰዓት ጸብ፣ ክርክር፣ ክስ፣ ትችት፣ ሐሜት አይፈቅድም። መጽሐፋችን በፍስክም አያዝም። አሁን ደግሞ በጾም ሰዓት ደግሞ ጾም ልጓምናት ነው የሚለ ጾም ልጓምናት የተለጎመ

እንደማይናገር ሁሉ ልጓም ናት በጾም ሰዓት። ጾም ፍቅር ናት፣ ጾም አንድነት ናት፣ ጾም ሰላም ናት፣ ጾም እድገት ናት፣ መንፈሳዊ እድገት ናት ነውና የሚለው ሸክሩ ሶብር ይለዋል። ደግሞ እነዚህ የትግስት ወራት ነው። እነዚህኛው ላይ እናንተ ጾመኛ በሆናችሁ ጊዜ እናንተን ለመጣላት፣ ለመደባደብ እንኳ የሚመጣ ሰው ቢኖር እኔ ጸሚ ነኝ በሉናት ተናገሩ። ስለዚህ ራሳችሁን ትግስት

አቅም እያለ ምላሽ መስጠት እየቻልክ ጾመኛ ነኝ ብለህ ራስህን የምታቅብበት ስለዚህ ትዕግስት የምታደርግበት ነው። አማኞቹም በእነዚህ የጾም ወቅቶች ከፈጣሪ የሚያስገኘውን ምንዳ በማሰብ በትህትና ጾሙን እየጾሙ እንደሆነ ተናግረዋል። ከፊታችሁንም አትቋጥሩ፣ ግንባራችሁን አትቋጥሩ፣ ጾሙ እንደ ግብዞች አትሆኑ ሲል ከወንድማችሁ ከእህታችሁ ጋር ፍቅር ይኖራችሁ እና በፍቅር ጾሙ ማለት ነው። በረመዳን ዋጅብ የሆኑ ነገሮች ሶላት

ስንሰግድ ምን ስንል ሰባ ጊዜ እንደሰገድን ነው እጥፍ የሚደረግልን እና ማንኛውም በረመዷን የምንሰራው ጥሩ ስራ ተባስቶ ነው የሚሰጠን ማለት ነው። በሰዎች ዘንድ ልዩነት ተፈጥሯዊ ነው። ይህ ልዩነት ደግሞ ከክፋት ይልቅ ለበጎነት መጠቀም ሃይማኖታዊ ትዕዛዝም መልካም እሴትም ነው። በተለይም በዚህ የጾም ወቅት በልዩነት ምክንያት አንዱ በሌላው ላይ ነቀፌታ የሚያቀርብበት ሳይሆን መልካም መልካሙን እየሰራ ወደ ፈጣሪ የሚቀረብበት ነው ተብሏል። ጤናማ የሆነ ሰው እስከ ዘጠኝ ሰዓት ይጾማል

ይጸልያል። በጾም ሰዓት ደግሞ ሁሉንም ይቅር በማለት ፍቅርን፣ አንድነትን በማሰብ ስለዚህ ቅዱስ ያሬድ ንጹም ጾመ ወናፍ ቅርቢ ጸነ በምንጾምበት ሰዓት ላይ ባልደረባችንን፣ ወንድማችንን፣ ጎረቤታችንን በመውደድ ይቅርታ በማድረግ በመልካም ነገር ሊጾም ይገባል ብሎ ቅዱስ

ጽፎልን እናገኘዋለን። ልዩነት መቼም በህይወት ዘመኖች ላይ ሰዎች እስከኖሩ ድረስ ይኖራሉ። እዚችም ጋር ከረመዷን ጋር ተነስቶ አንድ የማነሳልህ ምንድን ነው፣ አነስ ብን ማሊክ ከነቢያችን ሰለላሁ ዓለይሂ ወሰለም ጋር ወደሆነ ጉዞ እየሄዱ እያሉ ከፊላቸው የሚጾሙ ነበሩ፣ ከፊላቸው ማፍጠረዋል። ያፈጠረው ግን የሚጾሙትን አይተችም ነበር

የጾሙት ደግሞ ያፈጠሩትን አይተችም ነበር። ያ ማለት ሁለቶቹ ነገሮች ላይ ለኸይር እስከሰራ ድረስ ማንኛውም ነገሮች ላይ መንገዳችን መዳረሻችን አላህ ነገ ይተሳሰበኛል ብለን እስካሰብን ድረስ ሊያጋጨን የሚችል ሊያጣላን የሚችል ነገሮች የሉም። ያንዱን ሸክም አንደኛው ከተሸከመ ደግሞ ነገ በአኼራ አላህ ምንዳውን ይወስደዋል። ኢትዮጵያ የብዝሀ ሃይማኖትና የመቻቻልና የመከባበር ምሳሌ ተደርጋ የምትነሳ ሀገር ነች። ለዚህ ደግሞ አንድም ሃይማኖታዊ አስተምሮችን ሁለትም ታሪካዊ ድርሳናትን ለምስክርነት ማቅረብ ይቻላል።

ይህ መልካም ተግባር እንዳይሸረሸር መጠበቅ ይገባልም ተብሏል። ሰላም እንዲመጣ ለእግዚአብሔር ማሳሰብ፣ ይህም ደግሞ በእምነት ሆኖ የሚጸልይ ሰው ሰላምን ያመጣል። ኤልያስ ህዝቡ በታወቀ ጊዜ ዝናብ እንዳይዘንብ እንደጸለየ፣ በኋላ ደግሞ ዝናብ እንዲዘንብ እንደጸለየ ሁሉ አሁንም ያለው ካህናቱ፣ መናንያኑ፣ መነኮሳቱ፣ ምእመናኑ እግዚአብሔር ሆይ ለሀገራችን ለህዝባችን ሰላምን ስጠን

በዓለም ላይ ያሉ ሀገሮች በዓለሚቷ ላይ ያሉ እርስ በርሳቸው ቴክኖሎጂ ባመረተው መሳሪያ መደባደቡን እንዲያቆሙ

እግዚአብሔር ሆይ ለዓለማችን፣ ለሕዝባችን፣ ለሀገራችን፣ ለወገናችን ሰላምን ስጠን ብሎ ማልቀስ አለበት። ካለቀሰ እግዚአብሔር ደግሞ እንባን ያብሳል። ታሪካችን እንግዲህ እንደሚያሳየው አሁን ኢትዮጵያና እስልምና ብሎ ብለን የምንወስዳቸው ምንድን ነው? ከየትኛውም የአረብ ዓለም ከየትኛውም የአውሮፓ ዓለሞች እስልምናን ገፍተው ሙስሊሞችን በድለው እኛ አንቀበልም ሲሉ እንደመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም

እምነታችሁን ይዛችሁ በሀገሩ ሰው የማይበደልበት በሰውነቱ የሚከበርበት ንጉስ አለና ወደሱ ሂዱ ተብለው መዲና ከመሄዳቸው በፊት የትም ቦታ ከመሄዳቸው በፊት እነዚን ምርጥ ሶሀቦች በጎናችን አለ ብለው የወሰዳቸውን ሶሀቦች ያመጧቸው ወደኛ ነው። ሙስሊሙም እውነት ያ የመጣው ሙስሊም ነው ወይ እዚ ያለ ነው እንደ ማህበረሰብ የምንኖረው እውነት ያን ያስተናገድን ማህበረሰብ ነን ወይ የሚሉትን ነገሮች አይተን ተቻችለን ተረዳድተን የአንድን ጥፋታችን አንድኛችን ሸፍነን ሰላምና አንድነታችን ጠብቀን እንድንድ የጾመ የጸለየ

ጽድቅን እንደሚያገኝ ሁሉ በምድርም ሰላምን ይቸረዋል፣ ይላሉ ሃይማኖት አባቶች። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በተከታይነት አጫጭር ጉዳዮችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርበዋለች።

የንግድ ስርዓቱን ለማዘመን በሚደረገው ጥረት ውስጥ የንግድ ዘርፍ ማህበራት ሚናቸውን ሊወጡ እንደሚገባ ዶክተር ካሳሁን ጎፌ ያሳሰቡ የንግድና ቀጠናዊ ትስር ሚኒስትሩ ዶክተር ካሳሁን ጎፌ ከአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት እንደ አዲስ ከተዋቀረው የስራ አመራር ቦርድ አባላት ጋር የንግድ ማህበራትን ማጠናከር በሚቻልባቸው ጉዳዮች ላይ ተወያይተዋል። ሚኒስትሩ በዚህ ጊዜ የሀገር ፍቅር ያላቸውና ጠንካራ የንግድ ማህበራት በኢኮኖሚያዊ እድገት የጎላ ሚና ይኖራቸዋል ሲሉ ጠቅሰዋል። የሀገራችን የንግድ ስርዓት ዘመናዊ አካታችና ለማቀፍ እድሎችን ለመጠቀም

ያስችል ማህበራት ሚናቸውን መወጣት ይገባቸዋልን፣ ብለዋል። መረጃው የንግድና ቀጠናዊ ትስስር ሚኒስቴር ነው።

የዩናይትድ ኪንግደም ባለ ሀብቶች በኢትዮጵያ ያሉ ምቹ የኢንቨስትመንት እድሎችን በመጠቀም መዋለ ንዋያቸውን እንዲያፈሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አረጋ ጥሪ ያቀረቡ የኢትዮ ዩናይትድ ኪንግደም ኢንቨስትመንት ፎረም በለንደን ተካሂዷል። ዩናይትድ ኪንግደም የኢትዮጵያ ኤምባሲና ኢንስቲትዩት ኦፍ ዳይሬክት አፍሪካ ግሩፕ የተሰኘ ኩባንያ ፎረሙን በጋራ አዘጋጅተዋል። ፎረሙ በኢትዮጵያ ያሉ የኢንቨስትመንት እድሎችን ማስተዋወቅና የኢትዮጵያና ዩናይትድ ኪንግደም የኢኮኖሚ ግንኙነትን ማጠናከር ዓላማ ያደረገ ነው ተብሏል። በፎረሙ ላይ የንግዱ ዘርፍ ተዋና

ማያንም ተገኝተዋል። በውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አረጋ የተመራ የኢትዮጵያ ልዑካን ቡድን በፎረሙ ላይ ተሳትፏል። አምባሳደር ምስጋኑ በኢትዮጵያ እያደገ ያለውን ምቹ የኢንቨስትመንት ሁኔታ አስመልክቶ ገለጻ ያደረጉ ሲሆን የዩናይትድ ኪንግደም ኩባንያዎች በሀገሪቱ ያለውን አቅም እንዲመለከቱም ጥሪ አቅርበዋል። በፎረሙ ላይ በበይነ መረብ መልእክት ያስተላለፉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ ለውጭ ኢንቨስተሮች ይበልጥ ሳቢ እንድትሆን ያደረጉትን የህግና የተቋማት ሪፎርሞች በማንሳት ማብራሪያ

ሰጥተዋል። መረጃው የውጭ ጉዳይ ሚኒስቴር ነው።

የኢትዮጵያ ኤሌክትሪክ ኃይል ሀገራዊ የኢኮኖሚ እድገቱን የሚመጥን የኃይል መሰረተ ልማቶች ግንባታ እያካሄደ መሆኑን የተቋሙ የኮርፖሬት ኮሚኒኬሽን መምሪያ ገለጸ። የተቋሙ ኮሚኒኬሽን መምሪያ ዳይሬክተሩ ሞገስ መኮነን እንደገለጹት በአሁኑ ወቅት ያለ ኤሌክትሪክ ኃይል ኢኮኖሚያዊ እድገትንም ሆነ ማህበራዊ ልማት ፈጽሞ ማሰብ የማይቻልበት ጊዜ ሆኗል ብለዋል። ተቋሙም ይህን ታሳቢ ያደረጉ የኃይል መሰረተ ልማቶች ግንባታ በመላ ሀገሪቱ በማከናወን ላይ እንደሚገኝ ገልጸዋል። አሁን ላይ ያለውን ሀገራዊ ኃይል የማመንጨት አቅም ከእጥፍ በላይ ለማሳደግ ታላቁ የኢትዮጵያ

አዳሲ ግድብን ጨምሮ አምስት የኃይል ማመንጫ ፕሮጀክቶች ግንባታ በመከናወን ላይ ነውም ብለዋል። በቀጣዮቹ አምስት ዓመታት የኃይል ተደራሽነት ሽፋኑን አሁን ካለበት 54 በመቶ ወደ 78 በመቶ ለማድረስ ትኩረት ተሰጥቶ እየተሰራ መሆኑንም አቶ ሞገስ ገልጸዋል። መረጃውን ያገኘነው ከኢትዮጵያ ኤሌክትሪክ ኃይል ማኅበራዊ ትስስር ገጽ ነው።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

የተመረጡ የእግር ኳስ ጨዋታዎች ሙያውን ጠንቅቀው በተረዱ ሙያተኞች ሜዳ ውስጥ ያሉ እስኪ መስሎት በስሜትና በምናብ ወደ ስቴዲየም እንወስዳችኋለን። አሚኮ ስፖርት። አብሮነትን ከአሚኮ አዲስ ፌም መቶ ሶስት ነጥብ አምስት ጋር በማድረግ ምርትና አገልግሎትን ያስተዋውቁ አጋር ይሁኑ። አሚኮ አዲስ ፌም መቶ ሶስት ነጥብ አምስት ለህብረተሰብ ለውጥ እንተጋለን።

በመጨረሻም የሁነት ጥቆማን እናጋራችሁ። የፓን አፍሪካ ወጣቶች አመራር ጉባኤ የወጣቶች አቅም ለበለጸገች አፍሪካ በሚል መሪ ሀሳብ

ከመጋቢት 25 እስከ 27 ቀን 2017 ዓመተ ምህረት በአድዋ ሙዚየም ይካሄዳል። የሴቶችና ማህበራዊ ጉዳይ ሚኒስቴርም ይህንን አስመልክቶ መጋቢት 18 ቀን መግለጫን ይሰጣል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅተዋል። ስለተከታተላችሁን እናመሰግናለን።